በስምአብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ድረስ ባፈቀረን በመድኃኒት ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ እግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን ከሁላችንም ጋር እየሆንልን ውድ ኢትዮጵያውያንና ውድ ኤርትራውያን በአድ ጥግ ያላችሁ የተዋህዶ ልጆች ባለ ማህተቦች ሰላማችሁ አሁንም በድጋሚ ብዙ ትትረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ አድርግላችሁ። እንግዲህ ያው ስለ ቅዱስ ሚካኤል ስለ አምደው ቅዱስ ሚካኤል እንነጋገራለን። አምደው ቅዱስ ሚካኤል ምን እያደረገ ነው? ቃል ኪዳኑ ለእነማን ደረሰ? እነማን ጠይቀውት ምን አይነት መልስ ሰጣቸው? ምን አደረገላቸው? የሚለውንም በዛው መርሳት የለብንም። ይህንን ቃል እንሰማለን ማለት ነው። ቪዲዮውን እስከመጨረሻው ድረስ በመከታተል በመስማት ሰምታችሁ አይታችሁ ላላየው ላልሰማው ሼር በማድረግ የበረከቱ ተሳታፊዎች እንድትሆኑ በዚህ ደግሞ እንደ አገልግሎት ይቆጠርላችኋል ማለት ነው። መዳን የሚፈልጉ መዳን የሚሹ ነፍሳቶች ስላሉ ማለት ነው። ይሄንን በቀናነት እንድታደርጉት በአምደው በቅዱስ ሚካኤል ስም እጠይቃችኋለሁኝ። እስኪ አንድ ሁለት ምስክርነት ይኖረንና ከዛ በኋላ ወደ ቀጣዩ ፕሮግራማችን እንሄዳለን ማለት ነው። ከዛ በፊት ግን ምስክርነቱን አቀርብላችኋለኝ። አምደው ቅዱስ ሚካኤል ድንቅ ድንቅ ነገርን እያደረገ ይገኛል። ይሄንን ስትሰሙ ለእኔም ይሁንልኝ ይደረግልኝ በማለት ጸሎት አድርጉ፣ ተሳሉ። አምደው ቅዱስ ሚካኤል ፈጥኖ ይደርስላችኋል። ስሙን ጠርቶ የትኛውም ቦታና በየትኛውም ሁኔታ ሆናችሁ ስሙን ብትጠሩት አምደው ቅዱስ ሚካኤል ፈጥኖ ደራሽ መልአክ ነው። እኔ እያጋነን እንኳ አይደለም። እኔ አምደው ቅዱስ ሚካኤልን ብዬ እምነግራችሁ ማለት ነው። ስሙን ጥሩት። ከዛ በኋላ እንደው ካልደረሰላችሁ ይሄ ልጅ ውሸታም ነው በሉ። ስለዚህ እኔ እንድትድኑ ስለምፈልግ ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። አድራሻ ተቀምጦላችኋል። በአድራሻው መደወል ትችላላችሁ። ይቺ እህታችን በባዕድ ሀገር የምትኖር ወለተ ማርያም የምትባል እህታችን በባዕዱ ሀገር ትኖራለች። አንዳንድ ጊዜ መድኃኒቱ እጃችን ላይ እያለ ሰነፎች እንሆናለን። ወይም ደግሞ የልብ ቅንነት በቃ አላርል እኔ እንጃ እንደት እንደሆነ ምን አይነት አስተሳሰብ እንዳለን ባላውቅም በራሳችን ላይ ንፉጎች እንሆናለን ማለት ነው። መዳን እየቻለን ግን እኛ በሽታ ላይ ነን። መፈወስ እየቻለን እኮ ነው። መፈወስ እየቻለን ገንዘባችንን ሰላቢ እንዳይሰርበው ማድረግ እየቻለን ግን ደግሞ ገንዘባችን እየሄደ ነው። ዘመናችን፣ ዕድሜያችን እየሄደ ነው። እኛ ገና ካንቀላፋንበት ከድካማችን አልተነሳንም። ቅንነት ይጎርለናል። የሚነገረንን አናስተውልም። ወደ አእምሯችን፣ ወደ ውስጣችን አናስገባውም ይጠቅመኛል ብለን የማናስብ በጣም እጅግ በጣም ብዙ ሰዎች ነን አያችሁ እና ይሄ ምንድን ነው አንዳንዴ ድህነት የሚዘገይብን ከቅንነት ቅንነት ሲጎርለን እንደዛ ይሆናል ማለት ነው ቅንነት ይኑረን ቅንነት የልብ ቅንነት ይኑረን በጎነትን በጎ ምግባርንና በጎነትን ገንዘብ አድርጉ፣ የተዋህዶ ልጆች፣ እግዚአብሔር ከእኛ ጋር እንዲሆን እግዚአብሔር ፈጥሮ እንዲደርስልን አምደው ቅዱስ ሚካኤል ጥላታችንን አመድ እንዲያደርግልን እና ይች እህታችን ቪዲዮዎቹን ትከታተላለች። በየጊዜው የሚለቀቁ ቪዲዮዎችን የጸሎት ቪዲዮዎች አሉ፣ የፈውስ ቪዲዮዎች አሉ፣ የምስክርነት ቪዲዮዎች አሉ። ይህን ሁሉ እየተከታተለች እና አንድ ቀን ያስተላለፍኩትኝ አንድ ቪዲዮ ያስተላለፍኩት ቪዲዮ አለ። ይህንን ቪዲዮ ምንድን ነው ድርሳን እያደረስን እንግዲህ፣ ሁላችሁም አዲስ ካልሆናችሁ በስተቀር እዛም ላይ ስላለ ማለት ነው። እና ይህንን ድርሳን ሶስቱ ድርሳናት አያችሁ? ይሄ ድርሳናት ማለት ነው በጣም ለክርስቲያን ልጆች አስፈላጊ የሆነ ስታዩት እራሱ እንዲሁ እርኩስ መንፈስ የሚደነግጥበት ነው። መንፈስ ቅዱስ ደስ የሚሰኝበት አያችሁ። ንዋያተ ቅዱሳት እግዚአብሔር ከሰጠን ንዋያተ ቅዱሳት መካከል ይሄ ነው። ቃሉ እንግዲህ ሶስቱ ድርሳ ናት የሰባቱ ሊቃነ መላእክት ጸሎት ያለበት ወይም ደግሞ መልክ ያለበት መስቀሉ ያለበት። ይሄ ደግሞ የድወል ምልክት ነው። ድወሉ ዝም ብሎ አይደለም የተቀመጠው። በነገራችን ላይ ይሄ ማንቂያ ድወል ነው፣ መቀስቀሻ። ምስጢሩ ይሄ ነው አያችሁ። በቤተ ክርስቲያን ላይ ዲያቆናት ይዘው የሚያቃጭሉት አያችሁ፣ መቀስቀሻ ነው። ማንቂያ ደወል ነው። የማንቂያ ደወል ነው። አያችሁ፣ የመዳኛ ደወል ነው። ዳኑ እያለን ነው ቅዱስ እግዚአብሔር። ስለዚህ ቅድስት ቤተክርስቲያን እንደዚህ እያሰናዳች በልጆቿ ጥበብን እየገለጸች ልጆቿ ላይ ጥበቧን እየተጠቀመች ይህንን እያዘጋጀች ትገኛለች እና ይህን የሌላችሁ ይህንን ገንዘብ ማድረግ ትችላላችሁ። እዚህ ላይ ብትሰግዱበት በእውነት እግዚአብሔርን እዚህ ላይ ብትሰግዱ፣ የተዋህዶ ልጆች እዚህ ላይ ብትሰግዱ፣ እዚህ ላይ ብትሰግዱ ታሰር እየተባለ ግንባር ላይ የታሰረ አጋንንት፣ እርኩስ መንፈስ አጋንንት ይፈነዳል ማለት ነው። ይፈነዳል፣ ይጠፋል። እዚህ ላይ ብትሰግዱበት እና ይሄ ሊኖራችሁ ይገባል። ካስፈለጋችሁ ደግሞ በኋላ በአካል ማግኘትም የምትፈልጉ ከሆነ የት እንደሚገኝ እነግራችኋለሁ። ነገር ግን ቪዲዮውን እስከ መጨረሻው ስትከታተሉት ነው እና ወደ ምስክርነቱ ልሂድ። ይቺ እህታችን በዚህ ድርሳን ጸሎት አድርጌ የለቀኩት ቪዲዮ አሉ። እሱን ምንድነው ያልኩትኝ? ይሄንን ቪዲዮ ውሃ፣ በቤታችሁ አስቀምጣችሁ ጸሎት ቤታችሁ አስቀምጣችሁ ስልካችሁን፣ ይሄን ቪዲዮ ከፍታችሁ ውሃው አጠገብ ብታስቀምጡት፣ ያንን ውሃ እግዚአብሔር መድኃኒት ያደርግልናል፣ ፈውስ ያደርግልናል። ይሄ ድርሳን የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ሩፋኤል እና የሰባቱ ሊቃነ መላእክት መልክን የያዘ ነው። አጋንንት የሚገረፍበት፣ የሚቀጠቀጥበት፣ ከኛ ለቆ የሚጠፋበት፣ የሚታሰርበት ስለሆነ እና ስልካችሁን ከፍታችሁ ቪዲዮውን ከፍታችሁ ዩቲዩብ ላይ ገብታችሁ ቪዲዮውን ክፈቱና ውሃው አጠገብ አድርጉት። ጸሎት ቤታቸው ውስጥ በባሊ በጀሪካን አስቀምጣችሁ የሚል መልእክት አስተላልፌ ወይም ጸሎቱ ተላልፎ ነበር። ይህንን እየሰማች እህታችን ውሃ ጸሎት ቤቷ እያስቀመጠች ወይም ስልኳን ውሃው አጠገብ ታስቀምጥና ያንን ጸሎት እየሰማች ከዛን በኋላ ቅዱስ ሚካኤል ደግሞ ያንን ውሃ እየባረከ ስትጠጣው በሆዷ ያለውን ለዘመናት ሲያሰቃያት የነበረውን በሽታ ደዌ ሰውነቷን እየተቀባች እየጠጣች ከዛ ሐኪም መድኃኒት ካጣለት፣ አረ ደህና ነሽ ይሉኛል። ሐኪም ቤት ሲሄድ እኔ ደግሞ ታማሚ ነኝ፣ ያመኛል። ሐኪም ሊያገኘው አልቻለም። በሽታው ተሰውሮ እሱ አድፍጦ በውስጤ ያሰቃየ ነበር። እና ለማያምን ሞኝነት በሚመስል መንገድ ሞኝነት በሚመስል ጅልነት በሚመስል መንገድ ይሄንን ጸሎት እየሰማሁኝ ቪዲዮውን ከፍቼ እየሰማሁኝ ውሃው አጠገብ አደረግኩት። ውሃው ወደ ጸበል ወደ መድኃኒትነት ተቀየረ። እኔ አሁን በአሁኑ ሰዓት ፍጹም ጤነኛ ሁኛለሁኝ። ስለዚህ የቅዱስ ሚካኤልን ተአምር መስክርልኝ ስላለችኝ ይሄንን ድንቅ ምስክርነት ይዤላችሁ መጥቻለሁኝ። ይቺ እህታችን ጎበዝ ነች፣ እየጸለየች እየቀጠቀጠች አያችሁ። በመቁጠሪያ እየቀጠቀጥን ጸሎት ከቻልን እያደረስን ካልቻልን እየሰማን እንደነገርኳችሁ ቪዲዮ ላይ እንደተላለፈው በጀሪካን ወይም በባሊም ቢሆን አስቀምጣችሁ መጠጣት መጠመቅ ትችላላችሁ። መጠመቅ ባትችሉ እንኳን ጊዜ ባይኖራችሁ መጠጣት ትችላላችሁ። ቦታችሁን መርጨት ትችላላችሁ። በቤት ውስጥ ያደፈጠ ርኩስ መንፈስ አጋንንት ይጠፋል ማለት ነው። ስለዚህ ጊዜያችሁን ተጠቀሙበት። ገንዘብ አታወጡበት። በዓይናችሁ አይታችሁ በጆሮችሁ ሰምታችሁ ይሄንን ተግብራችሁ ዳኑ ነው እየተባለ ያለው ማለት ነው። ስለዚህ የተዋህዶ ልጆች፣ ለእሷ የደረሰ እንግዲህ ለሁላችንም ይደረስልን። በየቤቱ በየቦታው በየሀገሩ በየአህጉሩ በዓለም ላይ የታመመ የታሰረ የተጨነቀ በርኩስ መንፈስ አጋንንት የተረገጠ እርኩስ መንፈስ አጋንንት የተጫነው በህይወቱን ዘመኑን እያበላሸ ያለ የርኩስ መንፈስ የመናፍስቱ ዓለም አሰራር ስላለ ከዚህ የመናፍስት አሰራር ወይም ከመናፍስት በመናፍስት ከመረገጥ እንዳን ዳኑ። ይሄ መልእክቴ ነው። ይሄንን የት እናገኛለን ለምትሉ እስከ ዛሬ እንግዲህ አብዛኞቻችሁ ቀጠሮ እየያዝን እኔም እናንተም ባለመመቻቸት ሁኔታ ያልተገናኘን ሰዎች አለን። ቅዱስ ራጉኤል መርካቶ ማለት ነው፣ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ጋር መታችሁ እዛ ጋር ስትደርሱ ብትደውሉ ወይም ከመነሳታችሁ በፊት ብትደውሉልኝ፣ እዛ ቢሮችን እዛ ይገኛል ማለት ነው። ከአሁን በኋላ የት እንገናኝ የት እንምጣ አትሉም ማለት ነው። ማማከር የምትፈልጉ ቅዱሳት ስዕላትን ብትፈልጉ ጣን ጧፍ ብትፈልጉ የምትፈልጉ ዘቢብ ብትፈልጉ፣ ለቤተ ክርስቲያን ለተለያዩ ገዳማት መልአክ ብትፈልጉ፣ ለአምደው ለቅዱስ ሚካኤል መልአክ ብትፈልጉ፣ ለሌላም ለሌላም አገልግሎት ብትፈልጉ እነዚህ ቅዱሳት መጽሐፍት፣ መቁጠሪያ ጸሎት የተደረገበት መቁጠሪያ ይሄንን የመሰለ ገና ስታዩት ለኛ ለሰዎች የሚያስደስት እርኩሳን መናፍስትን የሚያሳድድ ይህንን መጽሐፍ ወይም ድርሳን ታገኛላችሁ ማለት ነው። እንዲሁም ደግሞ ስዕለ ቅዱሳንን የቅዱሳን ስዕልን የአምደው የቅዱስ ሚካኤልን ስዕል ማግኘት ትችላላችሁ። የሌሎችንም ማለት ነው። የቅዱስ ሚካኤልንም የሌሎችንም ሁሉ ማግኘት ትችላላችሁ። የት ቅዱስ ራጉኤል ቤተ ክርስቲያን ማለት ነው። ስለዚህ በተቀመጠላችሁ አድራሻ መደወል ትችላላችሁ። እጣን ካለም እንግዲህ እግዚአብሔር ለፈቀደለት እዛ መጥቶ ይወስዳል ማለት ነው። ባለን ካለን ነው፣ ካለን እዛ መታችሁ መውሰድ ትችላላችሁ። ምክንያቱም እኔ እያለ የለም አላላችሁም። አንዷ ፍሬ ተበቃለች ለመዳን። በቃ ትንሽ ምክንያት ነው። ለኛ ለመዳን ምክንያት ነው። ያችን ምክንያት እንኳን ምክንያት ላለመሆን አሁን አሁንኛ በራሳችን ላይ ንፉግ እየሆነ ነው። ትንሽ ምክንያት ነው እግዚአብሔር ከኛ የሚፈልገው ሊያድነን ትንሽ የምክንያት ነው የሚያስፈልገው። ለምሳሌ አሁን ዝክር ብትዘክሩ እናንተ የዘከረውም ይድናል ዝክሩንም የበላው ይድናል። ተመልከቱ እንግዲህ አያችሁ፣ እየበሉ መዳን እየሰሩ መዳን አለ። ስለዚህ እንዳን ነው እና ከአሁን በኋላ አድራሻ እዛ ይሆናል ማለት ነው። በማንኛውም ሰዓት ብደውሉልኝ፣ እንዲሁም ደግሞ መመዝገብ ብትፈልጉ ወደ ቅዱስ ሚካኤል ለመሄድ መመዝገብ ብትፈልጉ እዛ መታችሁ መመዝገብ ማማከር ትችላላችሁ ማለት ነው። የተዋህዶ ልጆች ባለማዕተቦች። ሌላው እንግዲህ አንድ ሌላ ደግሞ በጣም ካዘንኩባቸው ነገሮች መልእክት ደርሶኛል፣ አስተላልፍልኝ ተብያለሁኝ። አንድ እህታችን እያለቀሰች እያነባች ያስተላለፈችው መልእክት አለ። እስኪ እሱን እንስማ። ይቺ እህታችን በክፍለ ሀገር ክፍለ ሀገር ውስጥ ነው የምትኖረው እና ብዙ ቤተሰብ አሏት ማለት እህት ወንድሞች አሏት፣ እናት አባት አሏት። ነገር ግን ከመካከላቸው አንድ ሰው አንድ ወንድማቸው በጣም ክፉ የሆነ በርኩስ መንፈስ አጋንንት የሚያምን ወንድም አላቸውና ይህ ወንድማቸው እንግዲህ የቤተሰብ ሀብት ንብረት፣ መሬት የተለያየ ንብረት አላቸው። ገጠር ላይ ከሚኖሩት መካከል ባለ ሀብት ባለ ንብረት የሚባሉ ቤተሰቦች ናቸው፣ ያሏቸው ማለት ነው። ምንድን ነው ያደረገው? ይህንን የቤተሰብ ንብረትና ሀብት ለራሱ አሟጦ የራሱ ማድረግ ይፈልጋል። ምኞቱ ነው። ይሄ እንደ ቃይል አይነቱ ማለት ነው። አያችሁ፣ የማይገባውን ይገባኛል ብሎ በክፋት የሚነሱ የማይገባቸውን ይገባናል በማለት ነው። አሁን ሰውን ሰው እያሳደደው እያጠፋ ያለውና የመጀመሪያ ያደረገው እናቱን መርዝ ነው ያበላት። እንግዲህ ይታያችሁ፣ ለእናቱ መርዝ አበላት። እናቱ ለብዙ ጊዜ ተሰቃየች ተሰቃየች በበሽታ ተንገላታ ተንገላታ እናቱ ሞተች። እንዲህ እንዲህ እያለ ቀጠለ። ከዛ አባቱንም ደግሞ ምንድነው ማድረግ የፈለገው ጭር ያለ ቦታ ላይ ብዙ ጊዜ ለመግደል ሙከራ ያደርግበት ነበር አለችኝ። እና ከዕለታት አንድ ቀን የሚመኘውን ምኞቱን ሀሳቡን ሰይጣን አመቻቸለት ሰይጣን አመቻችለት። ከዛ ጭር ባለ ቦታ ላይ አባቱን አንገቱን ይዞ በመቆለመም አንገቱን ሰብሮ ገደለው። በጣም የሚገርም ነው። አንገቱን ቆልሞ ከሰበረ በኋላ እንደገና ደግሞ ከእነሱ ጋር አባቴ አባቴ ባይነው ማለት ነው። ማን ያያል ግን ይህን ሁሉ ማን ያል? እግዚአብሔር ያያል። እግዚአብሔር ዓይንን የፈጠረ እግዚአብሔር ያያል። ጆሮን የሰራ እግዚአብሔር ያያል። ከማን ነው የምንደበቀው? ማንን ነው የምናታልለው? ሰውን ነው የምናታልለው። ሰውን ብናታልለው እግዚአብሔርን አማታለል አንችልም። ከሰው ብንሰውር እግዚአብሔርን መሰወር እንችላለን? አንችልም። ቃኤልም ወንድሙን ገድሎ መሰወር መሰወር ፈልጎ ነበረ። ከሰው ተሰውሯል፣ ከእግዚአብሔር እይታ ግን አልተሰወረም። ማን ቃኤል፣ ማንን ገድሎ? አቤልን ገድሎ አያችሁ። ይውላል ያድራል እንጂ ጽዋው ይደርሰዋል። ምክንያቱም እሱም ልጆች አሉት። ያ ጽዋ እጥፍ ድርብ ሆኖ ይደርሰዋል። ሰውዬውስ አልፏል፣ በግፍ አልፏል፣ እናት አባቱ በግፍ አልፏል። ወዮ ለራሱ ወዮ ለሱ ለሱ መጨረሻ ወዮ እንጂ ወዮለት እንጂ እንሱስ ቤተሰቦችን በግፍ አሳልፏል። የእሱን መከራ ግን ማን ያያል? ማናወቀ ጊዜው ሲደርስ ብቻ ነው የሚታወቀው ማለት ነው። እና አሁንም እህት ወንድሞቹን ታላቅ ታናናሾችን ሁሉ እያሳደደ ይገኛል። በምን? በዚሁ በመተቱ በጉልበቱ በምድራዊ ይሄ ጉንፋን ሲይዘው ጥቅልልሽም ልል ብሎ ለሚወድቀው ማንነቱ እያስፈራራ እየዛተ በአንደበቱም፣ በግልፅም በስውርም ማለት ነው በስውር ከዳቢሎስ ጋር በመስራት በግልጽ ደግሞ በአንደበቱ መርዝ በመርጨት እንዲህ እያደረገ የሚገኝ ወንድም አለኝና ይህንን ወላድ በእውነት ባይሰማው ደስ ይለኛል። ነገር ግን የተጎዳውበት ክፍል ነውና እንደው ስተነፍሰው ቀለል ካለኝ ብዬ ነው ይህንን ያካፈልኩ እያለች እያለቀሰች የነገረችኝ በጣም አሳዛኝ ታሪክ። እኔ ቦታውንም ስፍራውንም ነግራኝ ነበር፣ ግን ይህንን አሁን ይህንን አገር ብገልጸው ጥሩ አይደለም ጥሩ አይደለም እና ለዛ ነው ሀገሩን ያልገለጽኩት። ቦታውን ገልጻልኛለች፣ ሀገሩን ገልጻልኛለች። እና ይሄ በጣም አስቀያሚ አጸያፊ ስለሆነ በጣም እኔ ራሱ ያዘንኩበት ጉዳይ ነው። እና እንግዲህ መቋሚያ አስጥልልኝ ብላኛለች። እኔም መቋሚያ አስጥልላታለሁኝ። አዲስ ለሆናችሁ የቤቱ ለቤቱ ማለት ነው ለእንግዲህ ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል ማለት ነው። ወደ አምደው ቅዱስ ሚካኤል ለመሄድ ቀናቶች ቀርተውናል። ህዳር 11 መነሻችን፣ ህዳር 13 መመለሻችን። ወደ አምደው ቅዱስ ሚካኤል ሄደን በለቱ በውደ ምረቱ በአመቱ ማለት ነው ታቦት በወጣበት ሊቃውንቱ በተሰበሰቡበት መቋሚያ ይጣላል። የእርኩስ መንፈስ አጋንንት ወይም ደግሞ የድግምትና የመተት ስራና ሴራ ይፈርሳል። የመተተኞች አስማተኞች ስራቸው ሴራቸው ይፈርሳል ማለት ነው። ገንዘባችሁ ለተካዳችሁ ለተቀማችሁ መጥሪያ ይሰጣል። እዛ ቦታ ላይ መተት እየተላከባችሁ ወይም በየጊዜው እየታደሰባችሁ ለተቸገራችሁ እህት ወንድሞች፣ የተዋህዶ ልጆች ይህንን ቪዲዮ የተከታተላችሁ የምትከታተሉ ማለት ነው። እዚህ ቦታ ላይ ስማችሁን መባችሁን ልካችሁ ጸሎት ስታስደርጉ ወደ እናንተ የገባው እርኩስ መንፈስ አጋንንት ስራውን ያቆማል። ማንኛውም በውስጣችን ያለ የመንፈስ አሰራር ሁሉ ስራውን ሴራውን ያቆማል ማለት ነው። ስለዚህ የተቸገራችሁ፣ የተጨነቃችሁ፣ ያዘናችሁ በልዩ ልዩ መከራ ጭንቀት ውስጥ ያላችሁ የተዋህዶ ልጆች የምትችሉ ቦታው ላይ ተገኝታችሁ ጸሎት እንድታስደርጉ በአምደው ቅዱስ ሚካኤል ስም ጥሬ አስተላልፋለሁ። የማስተላልፈውም እንድትድኑ ነው። መሄድ የማትችሉ በባዕድ ሀገር የምትኖሩ በሀገር ውስጥ ሆናችሁ ፍቃድ የሌላችሁ በሰው ቤት የምትሰሩ እህት ወንድሞች፣ በልዩ ልዩ መከራ ችግር ውስጥ ያላችሁ ስመ ክርስትናችሁን እና ጸሎት ማስደረግ ያመባችሁን ልካችሁ እዛ ቦታ ላይ ጸሎት ማስደረግ ትችላላችሁ። ጸሎቱ ህዳር 12 ታቦት በወጣበት ሊቃውንቱ በሚያሸበሽቡበት በሚያገለግሉበት ዕለትና ቀን አውደ ምረት ላይ መቋሚያ ይጣላል፣ እርኩስ መንፈስ ይወድማል፣ ይጣላል። ይሄንን ሲሰሙ ክፉ ሰዎች የደፍተራ ልጆችና ደፍተራዎችና የደፍተራ ልጆች እየተቃወሙ ይገኛሉ ማለት ነው። ወደ እኔም ፍላጻቸውን እየወረወሩ ይገኛሉ። ነገር ግን እኔ አለሁ። በተለያየ መንገድ ሞክረዋል፣ ለመጣል ሞክረዋል። የተለያየ ነገር እየሞከሩ ነው ያሉት። ሌት ከቀን እየሰሩ ነው። እኔም አለሁኝ በቅዱስ ሚካኤል ቸርነት። ለምን ብትሉ ይሄንን ቦታ በማስተዋወቂ ብዙ ሰዎች ምስክርነት በመስጠታቸው ስራችን ሊፈርስብን ነው እያሉ እኔና እናንተን የሚያሳድዱ ክፉ መናፍስትና ክፉ ሰዎች አሁንም ከፊት ከኋላ፣ ከቀኝ ከግራ ተፍ ተፍ እያሉ ይገኛሉ። ነገር ግን የሚጠብቀን አይተኛም አያንቀላፋም። አምደው ቅዱስ ሚካኤል ስራቸውን አመድ ያደርጋል። እነሱም የማይመለሱ ከሆነ በሞት አመድ ያደርጋቸዋል። ምንም ማድረግ አንችልም። መመለስ ከቻላችሁ ክፉዎች ተመለሱ፣ ጠንቋዮችና አስጠንቋዮች ተመለሱ። ያለበለዛ ግን ነፍሳችሁን ወደ ሲኦል ስጋችሁን ወደ መቃብር ይሸኘዋል ማለት ነው። ምንም ማድረግ ስለማልችል በዚህ ምንም ማስተባበያ አልሰጥም። ብትመለሱ ለራሳችሁ ነው የምትጠቀሙት፣ ለቤተሰባችሁ ነው የምትጠቅሙት ስትታዩ ክርስቲያኖች ናችሁ፣ ስትታዩ በጣም ታምራላችሁ። በአገልግሎትም ላይ ሆናችሁ እንደዚሁም ደግሞ ተገልጋይም ሆናችሁ ታምራላችሁ። ምግባራችሁ ግን ልቦናችሁ የከፋ የከረፋ አስተሳሰባችሁ የተበላሸ የቆሸሸ ስለሆነ ከዚህ አስተሳሰብ ተመለሱ ነው የምለው። ምክንያቱም ይህንን የሚያደርገው ያው ከቤተ መቅደሱ ይጀምራል ማለት ነው እና ሌላ ከሩቅ አይመጣም። እኛም እየመሰከርን እናንተም ደግሞ እንግዲህ መዳን የቻላችሁ እየዳናችሁ ወደ አምደው ቅዱስ ሚካኤል እንሂድ የሚል ጥሪ ነው የማስተላልፈላችሁ። የተዋህዶ ልጆች ለእናንተ ደግሞ የማስተላልፈው የቅዱስ ሚካኤል ቤተክርስቲያን እንግዲህ ብዙ የአገልግሎት ዘርፍ ያስፈልገዋል። አዳራሹን እየሰራን ነው፣ እንጨርሰው ነው። በሮቹን በር ለመስራት ወይም በሩን ለመግጠም ቃል እንድትገቡልኝ እፈልጋለሁ። ሶላሩን እንድታስገቡልኝ እፈልጋለሁኝ። ሶላሩ አንድ መቶ ሺህ ብር ተብሏል ማለት ነው። ለቤተክርስቲያኑ ወይም ለዛ አዳራሽ አገልግሎት ሊያስ ሊያስገለግለን የሚችል ሶላር መቶ ሺህ ብር ተብሏል። እንግዲህ በአካልም ተገኝታችሁ ቦታው ላይ እንግዛው የምትሉኝ ሰዎች ካላችሁ በአካል ተገኝተን እዛው መክፈል ትችላላችሁ። አይ ካላችሁ ደግሞ መላክ ትችላላችሁ። ገንዘባችሁን ገዝተን እንሄዳለን። በቪዲዮ የተደገፈ አገልግሎት ነው የምናገለግለው። ስለዚህ ይሄንን በረከት ተሳተፉ። እናንተ የአዳራሹን ስታበሩለት እሱ ደግሞ ሕይወታችሁን ያበራላችኋል። ትዳራችሁን፣ ዘመናችሁን ያበራላችኋል። አምደው ቅዱስ ሚካኤል ይፍቀድላችሁ። ቅዱስ ሚካኤል በነገራችን ላይ ይለምናል እንጂ አይለምንም። እኔና እናንተ በረከት እንድናገኝ ስለሚፈልግ ይህን መልእክት አስተላለፈ እንጂ አንድ ሰው ማስነሳት ይችላል። ይህ ሁሉ በረከት አንድ ሰው ጠቅልሎ መውሰድ ይችላል። ግን አንድ ሰው ብቻ አይደለም እንዲድን የተፈለገው፣ ሁላችንም እንድንድን ስለተፈለገ ከሁላችንም ኪስ ይፈልጋል ከሰራ ነው ላይ ይፈልጋል። ገንዘባችንን ሊባርክልን ይፈልጋል ቅዱስ ሚካኤል። ዘመናችንን ሊባርክልን ስለሚፈልግ ቅዱስ ሚካኤል ጥሪውን አስተላልፏል ማለት ነው። ጆሮ ያለው እየሰማ ዝክሩም ላይ መሳተፍ የምትፈልጉ ሰዎች እንግዲህ ዝክሩም ላይ ተሳተፉ። ጤፍ ገዛለሁ ጤፍ ላይ ተባበራለሁ የምትሉ ሽንኩርቱ ላይ፣ ዘይቱ ላይ፣ በርበሬው ላይ የውሃ ማጠራቀሚያ ላይ ጀሪካን ብዙ ነገር ያስፈልገናል ማለት ነው። ስለዚህ ያለማቋረጥ ነው ይሄ ዝክር ይቀጥላል ማለት ነው። የዚህ አባል መሆን የምትፈልጉ ሰዎች የምትፈልጉ ሰዎች አለው በሉኝ፣ በተቀመጠላቸው አድራሻ በዋትሳፕ በቴሌግራም ማነጋገር ትችላላችሁ ሰሞኑን መልእክት ልካችሁ ወይስ ልካችሁ ደውላችሁ ያልመለስኩላችሁ ቤተሰቦቼ አላችሁ በአምደው በቅዱስ ሚካኤል ስም ታላቅ ይቅርታ ጎንበስ ብዬ ይቅርታ ጠይቃለሁኝ። ትንሽ ሰሞኑን ቢዚም ነኝ። ሰዓትም የለም። ምክንያቱም እዚጋ የግል ሕይወት አለ፣ እዚጋ አገልግሎት አለ። አንዳንድ ደግሞ ሚዲያ ላይ መናገር ማልፈልጋቸው አንዳንድ ችግሮች ስለነበሩ እነዛን ለማስተካከል እዛም ቦታ መገኘት ስላለብኝ እዛም እዚህም እያልኩኝ ስለነበር ነው። እንግዲህ አንድ ቀን ቀን ሰጥቼ የእናንተን መልእክት ከይቅርታ ጋር እመልሳለሁኝ። በማርያም እንዳትቀየሙኝ የእኔ ወዶች፣ እኔ ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁ፣ ፍጹም በሆነው በክርስቶስ ፍቅር፣ ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁኝ። ስለዚህ የተዋሕዶ ልጆች የቅዱስ ሚካኤልን ቤቱን እንስራ፣ ውብ እናደርግለት፣ ህይወታችንን እንዲያስውብልን። እኛም ደግሞ ጸሎት እያደረግን አንዳንድ ሰው ይውላችሁ ጸሎት ማስደረግ ያለካችሁ፣ ከዛም የሆነውን የተነገረው ቃል ኪዳን አለ፣ ያንን እየጠብቃችሁ ቁጭ የምትሉ ሰዎች አላችሁ። አንዳንድ ሰው ይውላችሁ ታሟል፣ እንደታመመም ያውቃል ዝም ብሎ ግን እንዲሁ ዝም ብሎ ሳይሰግድ ሳይጸልይ ንሳ ሳይገባ ዝም ብሎ ብቻ ሳይጾምም እየበላም እየጠጣም በቃ አለ አይደል? ዓለም ላይ ያለውን ነገር ሁሉ እያደረገ መዳን ደግሞ ይፈልጋል። እንደዛ አይሆንም፣ በጭራሽ ነው የማይሆነው ማለት ነው። እንደዚህ አይነት አስተሳሰብ ያላችሁ ሰዎች እኔ አላስተናግድም። እንደ ቁጭ ብላችሁ መዳን ትፈልጋላችሁ። እንደዚህ እኮ አድርጌ የነበረ ግን እንደዚህ ለውጥ የለም። የምትሏላችሁ ትጸልያላችሁ? አይ ያው አንዳንዴ አለ አይደል አቋርጣለሁ፣ እንደዚያ ጀምሬ ነበር ታዲያ ምን ይደረግ እንዴ? እየታገልንም እኮ እየታገሉን እኮ ነው። አንተ ቁጭ ብለሃል፣ አንቺ ቁጭ ብለሻል፣ ተኝተሃል፣ ተኝተሻል። ቢያንስ ከቤተሰብ እኮ የሆነ ሰው መትጋት መቻል አለበት። አንዱ ዛሬ ቢያቋርጥ ሌላው ስለሱ መጸለይ አለበት፣ የራሱንም ጨምሮ መጸለይ አለበት። መስገድ መቀጥቀጥ አለበት። ስገድ፣ ቀጥቅጥ አይፈልግም ንስሐ ገባ፣ አይፈልግም። እሺ እና ታዲያ ድህነትም ፈልጉ። እንደዚህ አይነት ህይወት አለ እንዴ? የለም እንደዚህ አይነት ድህነት የለም። መጀመሪያ የራሳችንን ድርሻ እየተወጣን ነው። ገበሬ አሁን ዝም ብሎ መሬት ብዙ መሬቱን ኑሮት ካላረሰው ካልዘራበት፣ ሌላው የዘራው ያረሰው የዘራው ሊያጭድ ሲሄድ እኔማ አጭዳለሁ ብሎ ይሄዳል እንዴ? አይሄድም። እኔና እናንተ የዚህ ዓለም መንፈሳዊ ወታደር መንፈሳዊ ገበሬ መሆን አለብን። ማለት ቅድስና የሚገኘው ድህነት የሚገኘው ተኝቶ በመብላት በመጠጣት አይደለም። በመብል በመጠጥ የእግዚአብሔር ክብር አይገለጥም፣ እርኩስ መንፈስ አጋንንት አይገሰጽም። ስለዚህ እናንተ ከበረታችሁ፣ እየተሳላችሁ ጸሎት እያደረጋችሁ እየሰገዳችሁ ንስሐ እየገባችሁ ከሆነ አምደው ቅዱስ ሚካኤል መልስ አለው፣ ድህነት አለው፣ ያድነናል፣ ይጎበኘናል፣ ለጥያቄያችን መልስ ይሰጠናል ማለት ነውና ይህንን ቪዲዮ እስከ መጨረሻው ድረስ እንግዲህ ተከታተሉት ነው ምላችሁ በጅምራት ታስቀሩት። ይሄን ብቻ ሳይሆን ሌሎችንም ምክንያቱም የሚተላለፈው ምስክርነት ነው፣ ድህነት ነው፣ በረከት ነው። ብትሰሙት ይህንን ይመስላል እንግዲህ ጉዞ ላይ የተመዘገባችሁ ሰዎች በጊዜ በሰዓቱ በተባለው ቦታ በተባለው በተቀጠራችሁ ሰዓት እንድትገኙ አርፍዶ የተገኘ ያው እንግዲህ ኃላፊነቱን አንወስድን ምንም ማድረግ አንችልም ምክንያቱም አሁን እዛ ስንሄድ የሚጠብቀን ቀኑ እየመሸ ሰዓቱ እየሄደ እየጨለመ ስለሆነ እዛ አንድ ሰው ቢወድቅብን ቢጎዳብን ቢሰበርብን ፈተና ይሆንብናል ስለዚህ በምናውቀው ሰፈር ሌሊት ወተን ቀደም ብለን ወተን የተባልነው ቦታ በተባልነው ሰዓት መገኘት መቻል አለብን። መነሻ ሰዓት 12 ሰዓት ሲል ከጧቱ 12 ሰዓት ወይም ከንጋቱ 12 ሰዓት ሲል መንገድ እንጀምራለን ማለት ነው። በዚህ ሰዓት ያልተገኘ ሰው ምንም ማድረግ አንችልም፣ ምንም ማድረግ አንችልም። ከወዲሁ እንድትጠነቀቁበት ወይም እንድታስቡበት መልእክቴ ነው። ሰላም ሁኑልኝ። ሰላም እግዚአብሔር ከሁላችን ጋር ይሁንልን። የተዋህዶ ልጆች አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ፣ የታሰራችሁ እሱ ይፍታችሁ፣ በረከት ያጣችሁ ገንዘባችሁ እየተሰለበባችሁ ያላችሁ ገንዘባችሁን ቅዱስ ሚካኤል ንብረታችሁን ይባርክላችሁ፣ ይጠብቅላችሁ። አለው በስጋ አለው በህይወት አለው በስጋ አለው በነፍስ እያለ ይጠብቃችሁ ያድናችሁ ይጠብቀን ይታደገን። ከመከራ ስጋ ከመከራ ነፍስ ይሰውረን። እድሜ ለንስሐ ዘመን ለፍስሐ ያድለን። ረድኤት በረከቱ ከሁላችንም ጋር ይሁን። የሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልን።